በሚገርም ሁኔታ በሚገርም ፍጥነት እንግዲህ የሩታ እንባና ለቅሶ ሐዘን ሰብራት፣ እንግዲህ በሚገርም ፍጥነት እንደምታዩት ሁሉን ነገር እየቀያየረው ይገኛልና ገና ገና ምን አይታችሁ የእውነት ለመናገር ማለት ነው እና በአብርሽ ስራ በሄርሜላ ተንኮል እና ሴራ እሳት ራሱ ቢዘንብባቸው የእውነት ለመናገር ማለት ነው ማጋነን አይሆንም። በሚገርም ሁኔታ እንግዲህ ግፉ እየቆጠረ እየሰራ ይገኛልና ግፉ እየደረሰበት ይገኛልና ሁሉም የዘራውን ያጭዳል ብያቸዋለሁና። አብርሽ ዛሬ እንግዲህ ጉድ ሆኗል፣ የመኪና አደጋ አጋጥሞታልና መኪናው እንግዲህ ማለት አንዳንዴ በእጃችን ያለ ሀብትና ንብረት ሀብታም መሆናችን ብቻ ነው ምናየው የምናስተውለው፣ እና አንዳንዴ ግን ደግሞ በሰከንድ ልዩነት የኛ ሀብትና ንብረት በቃ ድምጥማጡ እንደሚጠፋ አናስብም አናይምና፣ ከፈጣሪ ስንርቅ ፈጣሪ የማይወደውን ነገር ስንሰራ ምን ያህል በሕይወታችን ላይ አደጋ ሊያጋጥመን እንደሚችል ብናቅ ኖሮ ትክክል ጥሩ ነገር ነበረ እና ሄርሜላ በሚገርም ሁኔታ እንግዲህ ቆጮ ብላለው ብሎ መኪናው ተጋጭቶ እንደምታዩት መንገድ ላይ አሁን ላለ መንገድ ላይ ማንም በሌለበት ማንም እርዳታ በማይጠይቁበት ሁኔታና አጋጣሚ መንገድ ላይ ቆመዋል ማለት ነው። የአብርሽ መኪናም እንግዲህ አብርሽም ከአደጋ ለትንሽ ነው የተረፈው። ሁለቱም እንግዲህ የተላላጡ በሚያስገርም ሁኔታ እንግዲህ ለሄርሜላ ብዙ ማስተላለፍ የምፈልገው መልእክት አለ። የሩታ ሁኔታም ደግሞ ብዙዎቻችሁ እያሳሰባችሁ እያስጨነቃችሁ ያላችሁ ሰዎች ያላችሁ፣ ስለ ሩታም የምነግራችሁ ነገር ይኖረኛል። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሪ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንግዲህ የሰው ልጅ ክፉም ሰራ ደግም ሰራ ሁሉም የየጁን ያገኛልና ነገ ከነገ ወዲያ የእጃችን ነው የምናገኘው። እግዚአብሔር ምስክሬ ነው የምላችሁ፣ ደግ ስራ፣ መልካም ነገር፣ ጥሩ ነገር ከሰራችሁ ነገ ደሞዝ ሆኖ ይከፈላችኋል። ነገ በሄዳችሁበት ሁሉ መልካም ነገር፣ ቀና ነገር ይገጥማችኋል። እና መጥፎ ስትሆኑም ለጊዜው ትጠቀማላችሁ፣ በጣም ብልጥ ትሆናላችሁ፣ በጣም ብዙ ጥቅሞችን ልታገኙ ትችላላችሁና ነገ ከነገ ወዲያ ግን በህይወታችሁ ሌላ ቦታ ስትሄዱ፣ ወይ ደግሞ ሌላ ቀን፣ ሌላ አጋጣሚ ህይወታችሁ ላይ ያጋጥማችሁና ዋጋችሁን ታገኛላችሁ። ባጭሩ መጥፎ እንደሆናችሁ መጥፎ ነገር ያጋጠማችኋል። የህይወታችሁ ውስብስብ ውስጥ ይገባል ና የአብርሽ ስራ በጣም ይገርማል። እግዚአብሔር ምስክሬን ነው ምላችሁ በዚህ ልክ እኔ ከሩታ ተለይቶ በዚህ ልክ የሩታን እንባ እያየ በዚህ ልክ እኔ እንጃ አላቅም ሩታን ጥሎ ሄዶ በዚህ ልክ ሩታ ያለችበትን ሁኔታ እያወቀ ከሌላ ሴት ጋር በዚህ ልክ ደስተኛ ይሆናል ብዬ አስቤም ገምቼም በቃ እንዴት ልበላችሁ አላቅም በሚገርም ፍጥነት በቃ ስለ ሄርሜላ በጣም አወሩት አይጠቅምም አሁን ላይ ና ተው በቃ ታይታ ትወደዳለች ማትጠገብ ልጅ ናት እያለ ነው የሚገኘው እና ላይ ላዩ የእውነት ለመናገር ብዙ ነገሯ ፈገግታዋ ደስ ይላል ቁንጅኗ በጣም ያምራል ወርቅ ናት ምናምንም እሱን አለም ይመሰክርላታል የሚታይም ነገር ስለሆነ በእርግጥ ያው በፊልተር ና በካሜራ ብትደምቁም ብታምሩም ብትዋቡም እና ስለ አብረሽ ክፉ ነገር መናገር አልፈልግም በነገራችን ላይ የመኪና አደጋ ደረሰበት ብዬ እኔ ደስተኛ ልሆን አልችልም፣ ግን ደስ ያለኝም ፓርት አለ። ለምን መሰላችሁ? ሰው በቃ የሰው ግፍ ሳይውል ሳያድር እንደሚደርስ ሰው ላይ በደል ማድረስ፣ ሰው ላይ ሙድ መያዝ፣ ሰው ላይ መጥፎ ነገር እየሆነ እያዩ ዝም ማለት ለእኛም በህይወታችን አደጋ ላይ እንደምንወድቅ የዛን አሰከንድ እንኳን የእኛ እንዳልሆነች። እያንዳንዱ እርምጃችን፣ እያንዳንዱ እንቅስቃሴያችን ከፈጣሪ ጋር እንደሆነ እንድናቅ፣ በተለይ ደግሞ አብርሽ እንዲያቅን እንግዲህ በደንብ ተረድቶታል ብዬ አስባለሁ እና የሩታ እምባ፣ የሩታ ሐዘን፣ የሩታ መከፋት፣ የሩታ መጨነቅ፣ የሩታ የእውነት ለመናገር ሄርሜላን በዚህ ሰዓት የምትደግፉ ሰዎች አላችሁ። ከምንም በላይ ደግሞ የሚያሳምመው ነገር ከአብርሽ ድርጊት፣ ከአብርሽ ቃላት፣ ከአብርሽ ሁኔታ በላይ ደግሞ ከሄርሜላ እንዲህ ከመላላጥ በላይ ደግሞ በጣም የሚያስዘዝነኝ የሚያስከፋኝ ነገር ፎቶዋን ለጥፋችሁ የምታደናንቋት ጎበዝ ጎበዝ የምትሏት ሰዎች አላችሁ እና እች ሴት እኮ የእውነት ለመናገር በጣም የቆሸሸች የወረደች ሰው ናት በእርግጥ እኔ ስድብ መሳደብ አልፈልግም መጥፎ ነገርም መናገር ከአንድ ቤት እንዲወጣም አልፈቅድም አልወድም ስድብ የሚባል ግን የእውነት የወረደች ሴት እንደሆነች ያየዙት ምንድን ነው ለሴት ልጅ ርህራሄ ስለሌላት ይሄ ቃል ስለሚገባት ብያታለሁ እና እያየች ሁሉንም ነገር ቅንጣት ታክል እንኳን ማሰብ ማዘንም አልፈለገችም እና ጭራሽ ገጠር ለገጠር ነው ይዛው እየዞረች የምትገኘውና መስተፋቀር አሰርታበት ነው። እንደዚህ የሆነ ነገር አርጋበት ነው ምናምን ምናምን ምትሉ ሰዎች ውሸት ውሸት ነው። ሲጀመር ወንድ ልጅ ማለት ነው ለጊዜያዊ ደስታ ሁሌ እንደተሳበ፣ ሁሌ እንደሄደ፣ ሁሌ እንደሮጠ ነው። የእውነት ለመናገር የሆነ ህይወቴን ካንድ ሴት ጋር ልኖር ወይ ደግሞ የኔ ህይወት እሷ ብቻ ናት ብሎ የሚያምን ወንድ አብዛኛውን ወንድ የለም፣ የእውነት የለም ብዬ ብናገር ራሱ አፌን ሞልቼ ደስ ይለኛል የእውነት ምንም ማጋነን አይሆንብኝምና አንድ ሴት ልጅ ቃል ገብቶ ብዙ ህልሞችን አልሞ፣ በነገራችን ላይ ወደ ትዳር ወደ ፍቅር ስትገቡ አሰቡበት። ምክንያቱም ገባ ወጣ የምትሉበት የቃቃ ህይወት ስላልሆነ ወሰናችሁ ግቡ። ካልወሰናችሁ ድንገት ዝም ብላችሁ ዘው ብላችሁ የምትገቡ ከሆነ በህይወታችሁ እንደተጠራጠራችሁ እንደተወዛገባችሁ፣ ኑሯችሁም ህይወታችሁም ሳይቀና ዝም ብላችሁ እንዲሁ አውላላ በቃ አየር ላይ ተንሳፋችሁ ነው የምትቀሩት፣ የምትራመዱት፣ የምትኖሩት ህይወት ራሱ ምንም ጣዕም የሌለው ወዜ የሌለው ነው የሚሆነው እና አስቸጋሪ ነው በአጭሩ። እና ሄርሜላ አላውቅም ምን እንዳሰበች። በእርግጥ ብዙ እቅዶች አሏት። ነግሬያቸዋለሁ አለው፣ በፊትም ነግሬያቸዋለሁ አለው። የሚያስፈራው ሰው አልኳችሁ። እንዲህ በጋ አድ የመጣባችሁ ሰው ወይ ደግሞ መጥፎ ሰው አይደለም። የእውነት ለመናገር ጥሩ መስሎ እናንተ ጋር ደካማ ጎናችሁን፣ ጠንካራ ጎናችሁን የሚያይ የሚያቅ ሰው በቃ ሁሉን ነገር የሚያስብ ሰው ነው። ሊጎዳችሁም የሆነ ነገር ሌላችሁም የሚችለውና። እና ሄርሜላ በጥሩ መንገድ ነው አለ ሳልሳ የገባችሁ። አብርሽ ደግሞ ከላይ ከላይ ያለውን ደስታዋን እያየ ፈገግታዋን እያየ ተስቧል፣ ተማርኳል። በቁመኗ በቁንጅናዋ በሁሉ ነገሯ ተስቦ ይሄዷልና፣ ግን ሩታን የመሰለች ሙሉ የሆነች ሴት የእውነት እግዚአብሔር ምስክር ላወራላችሁ መቶ ፐርሰንት በነገራችሁ ነገር አብርሽ ምግብ እንኳን መጉረስ የማይችል ልጅ ነበረ። እውነቱን ሀቆን አውሪ ካላችሁ ማለት ነው አብርሽ ምግብ ራሱ አጎራረስ የማይችል ሰው ነበረ። ምግብ አጎራረስ፣ አመጋገብ አለባበስ አረማመድ ሳይቀር ህይወቱን ሙሉ ከሀስ ከፈ የቀየረችለት ሩታ ነበረች። ግን ያንን ነገር ሙሉ በሙሉ ለመርሳት ማለት ነው አንድ ቀን እራሱ አልፈጀበትም። አንድ ቀን ግማሽ ለቪዲዮ ብቻ ተቀረጸ። ታመምኩኝ ተቆረጥኩ፣ ተፈለጥኩ ብሎ ቪዲዮ ሰራ። በቃ አለቀ። ከዛስ በሌላኛው ቀን ከሄርሜላ ጋር ምን አይነት ሙድ እያራመዱ እንዳሉ ታውቃላችሁ፣ ታያላችሁና እኔ ያሳፍራል ብቻ በጣም ያሳፍራል ግን ደግሞ ነገ ከአብርሻውን እች በትንሹ ነው አደጋ የደረሰበት በትንሿ በጣም ትንሿ ማስተማሪ ነገራችና አንተ አሁን ውድ መኪና ስለምትነዳ ውድ ቤት ውስጥ ስለምትኖር የፈለግከውን የአማረህን ነገር ገዝተም ሰርተም በቃ የሚያምር ቤት ውስጥ እየኖር ጥሩ ህይወትን ጥሩ ኑሮን መኖርን ያየው፣ ግን ይሄ ቆርቆሮ ነው። የሆነ ሰዓት ላይ መሰባበሩ ዱቄት መሆኑ አይቀርም። እግዚአብሔር ምስክሬን ይህንን ብታውቅ ኑሮ ሩታ ላይ ይህንን ግፍ አትፈጽምም ነበር። የእውነት በዚህ ልክ እሷም ሰው እንደምታጣ የምሬን ነው። አሁንም ነፍሰ ጡር ስለሆነች የእግዚአብሔርን ፍጥር በሆዷ ስለያዘች እንጂ እንዳንተ ብትሄድ ሺ ወንዶችን ነበር የምታሰልፈው። ግን ፍቅርን ብፍቅር ዋጋው ገብቷታል፣ የፍቅር ትርጉሙ ገብቷታል። ብዙ ታግሳለች፣ ብዙ ኖራለች እና ሁሉን ነገር አበላሸው። የገነባችሁን ሁሉ የካበችሁን ሁሉ በአንድ ያፈራርሰባት። እንግዲህ ህይወቷን ሁሉ የማይሆን መንገድ አስይዛታል። ና ግን ደግሞ የጊዜ ጉዳይ ነው እንጂ አንድ ቀን መስተካከሉ አይቀርም። አንድ ቀን ኑሯ መሙላቱ አይቀርም። አንድ ቀን ደግሞ ህይወቷ ብርሃን አይታ በጣም በሚገርም ሁኔታ ጥሩ ደረጃ ላይ ደርሳ እንደምናያት ትልቅ ተስፋ አለኝ። ና አንተ በንብረትህ በሀፍትህ ልትተማመን ትችላለህ፣ ግን ደግሞ የሚያጋጥምህን እያንዳንዱ ሰከንድ የፈጣሪ እንጂ አንተ አይደለም። እና የሆነ ሰዓት ላይ የሆነ ነገር ሊያጋጥም እንደሚችል በሆነ ሰከንድ የያዝከውን ንብረት ሁሉ ጠፋፍቶ ብትን ብሎ ብን ብሎ እንደሚጠፋ ማመን መቻል አለብህ። እግዚአብሔርን የሚያስቀይም ስራ ነው የሰራው። ነፍሰ ጡር ሴት ቁጭ አድርገህ እዚያ ሸሸ ገዳሚ ትላለህ፣ ሌላ ሴት ጋር ሄርሜላም እኮ ነገ ታረግዛለች። በነገራችን ላይ ነገ ነፍሰ ጡር ትሆናለች። እንደ ሩታ ልክ ሩታን በዚህ ልክ ነበር ፍቅር ስትሰጥ የነበረው። እሷስ እውነተኛ ፍቅርን ነበረ ፈልገ የመጣችው እውነተኛ። ግን ሴቶች እግዚአብሔር ምስክር ነው የምላችሁ፣ ወንድን ተከትላችሁ አደራ እንዳትሄዱ በምንም በታሪክ ማለት ነው ብታፈቅሩትም። የእውነት ለመናገር አብርሽ በጣም ተለምኗል። በነገራችን ላይ ለምነው ነው የገባችሁ። በእርግጥ ግን ያ መሆን የለበትም። በቃ እሷ ፍቅርን አስቀድማ ነበረ። ጥሩ ህይወት፣ ደስተኛ ህይወት እንኖራለን ብላ አስባ ነበር። ግን ያሰበችው ሁሉ ነገር ሜዳ ላይ ተበትኖባት ቀረ። ግን ደግሞ አንድ ቀን ሁሉ ነገር መስተካከሉ አይቀርም። ና ሄርሜላ ደግሞ ልናገር የምፈልገው ነገር በጣም ባለጌ ሴት ነሽ። የእውነት ለመናገር በጣም ደስታሽ ደስ ይላል። ጥሩ ነው። ጥሩ ደስታ ላይ ነሽ። ጥሩ ነገር ላይ ነሽ። ግን እርግጠኛውኝ የምነግርሽ ነገር ነገ የመጨረሻዋን ሳቅ ምስቃት ሩታ ናት። የመጨረሻዋን እንባ እምታነቢያት አንቺ ነሽ። የእውነት የእውነት ይሄ ገና ጅማሮ ነው። ገና ታያላችሁ። ጭራሽ በቃ ቆጮ ለቆጮ ብሎ ያ ሁሉ መንገድ ያ ሁሉ በርሃ አቆራርጦ በጣም ገረመኝ ለክትፎ። በቃ አረ ምን ብዬ ልናገር? በእናታችሁ ልክ ልክ እንደ ጀብድ ማለት ነው። በጣም የገረመኝ ነገር ቤተሰቦችን ራሱ ራስ መናገር እፈልጋለሁ የእውነት ማለት ነው። ቤተሰቦች ራሱ ይቅርታ መናገር አልፈልግም፣ ግን የማይሆን ወንድ መንገድ ላይ ዝም ብለሽ የምታውቂውን ስለሱ እንኳን አንድ ቃል ተናገሪ ብትበይ የማታውቂውን ወንድ ይዘሽ ስትሄጂ በዚህ ልክ መቀበላቸው ባለትዳር የሆነ ወንድን በእርግጥ ባያውቁ ነው እንጂ እርግጠኛ ነኝ እያወቁ የጉራጌ ማህበረሰብ እንደዚህ አይነት የወረደ ነገር ያደርጋል ብዬ አላሰብም አላሰበምና ልክ በሰማንያ 80 የሰማንያ ባሏ እንደሆነ ልክ ዋጋ ከፍ ላይን ፍቅር እንዳኖሮችው ልክ የሆነ ትክክለኛ ፍቅርና ትክክለኛ ደስታ ያላት ይመስል በዚህ ልክ አብርሽን ይዘው ጫካ ለጫካ እንደ ሜዳ ለሜዳ ተራራ ለተራራ ይዘው ስትዞር እንደ ማየት በጣም የእውነት ለመናገር በጣም ይገርማል፣ ያሳፍራል። የሰው ትዳር በጥብጠሽ የሰው ኑሮ አበላሽተሽ የሴትን ልጅ እምባያየሽ ማንም ተቆጪ የለኝም፣ ተቆጣጣሪ የለኝም፣ ማንም ምንም አያደርገኝም፣ ምንም ብለሽ በማን አለብኝ ነገር በጀ እንደ ጀብድ የሆነት የሆነ ሚዲያ ላይ ስትውጭ ስትወጭ ራሱ ትንሽ አታፍሪም? ትንሽ አይሰቀጠጥሽም? ግን ሄድሽን ታገኛለች። ሌላ ምንም አልችልም፣ ምንም አልልም፣ ምንም ቃል የለኝም። እና ሩታ በነገራችን ላይ በጣም ጥሩ ሁኔታ ላይ ነው ያለችው እርግዝናዋን እያሰበች የምትገኘው እፎይ ብላለች። በቃ አሁን ሰው አልተረዳትም ነበር፣ በፊት ሰው አላወቀላትም ነበረ፣ ጉዳቷን ስብራቷን፣ ህመሟን ማንም የተረዳትም ያወቅም አልነበረም። አሁን ላይ ግን ሚዲያ ሁሉ ነገር ጋር ስለወጣ እፎይ ብላ ተቀምጣለች። ከዚህ በፊት እሷ ነበረች የምትሰደበው። እውነት ለመናገር እኔም ብዙ ነገሮችን ተናግሬያታለሁ። ግን ትዳሯ እንዳይፈርስ ህይወቷን እንድትሰበስብ፣ ኑሯን አንድ ላይ እንድትኖር፣ ልጇን በሰላም ወልዳ እንድታቅፍ፣ ጤነኛ ልጅ እንዲሰጣት፣ ለራሷም ለልጇም ጊዜ እንድትሰጥ፣ አብርሽ ጋር በመጨቃጨቅ ጊዜዋን እንዳታሳልፍ ብዬ ብዙ ነገሮችን ተናግሬያለሁ እና ለካስ ትጨቃጨቅ የነበረችው ወድ አይደለም በውስጧ የየያዘችው ምቅ ህመም ነበረባት። እና አሁን ላይ ግን ሚዲያ ሁሉን ነገር አውቆታል። በዚህ ቪዲዮ ስር ሁሉም ሰው የእውነት ለመናገር ሩታ ሩታ ሩታ ነው የሚለው። ሴቶችዬ በጣም ነው ማደንቃችሁ፣ በጣም ነው ማወዳችሁ፣ በጣም ነው ማከብራችሁ። በተለይ ደግሞ የአረብ ሀገሯ ሴት የእውነት ለሴት ከሴት ጎን ቆመሻል፣ ቆማችኋል። ሁላችሁም ያገባኛል ብላችሁ እኔ ህይወት ላይ እንደዚህ አይነት ነገር ቢገጠምስ ነገ ባሌ ቢገጥመኝስ ነገ ባሌ እንደዚህ ቢያደርግስ ብላችሁ አስባችሁ ለሩታ ተጨንቃችሁ ከሄርሜላ ጋር ያለውን ነገር ሙሉ በሙሉ ሳትደግፉ ሩታን ብቻ እየደገፋችሁ እያበረታታችሁ አይዞሽ እያላችሁ ያላችሁ ሰዎች አላችሁ። በዚህ ሰዓት አብርሽንም እየተቆጣችሁ ያላችሁ ብዙ ሰዎች አላችሁ እና በጣም ደስ ይላል። ሰው ማለት እንደዚህ ነው። የእውነት ለከን በነፈሰበት መንፈስ አይደለም። ነገ እኒ እግዚአብሔርን ሄርሜላንና አብርሽን ደግፌ በጣም ስታምሩ አንድ ላይ ሆናችሁ ዋው። በቃ ህይወት እንደዚህ ነው። የከበረው የረከሰው ሲሄድ የከበረው መጣ ምናምን እያልኩኝ ማሽቃበጥ መናገር፣ ክፉ ነገር ማውራት ምናምን አቅቶኝ አይደለም መናገር ይችል ነበረ። እይታው ራሱ በደንብ ይጨምርልኝ ነበር ሰብስክራይቡ ነፍ ይመጣ ነበር። ግን እኔ ከሴት ጎን ነው መቆመው። ከተገፋች ሴት ጎን ነው መቆመው። ለእውነት ነው መቆመው። የምናገረው ትክክለኛ ነገር ነው የምናገረው። ምንም ጨምረው ቀንሰው ነገር የለም። የተሰማኝን ነገር ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ነገር ደግሞ ትክክል አይደለም ብዬ ነው የምናገረውና ሄርሜላንና አብርሽን ብደግፍ የእውነት ህልና የራሱ ሻይለኝምና አላደርገውም እና ብዙዎቻችሁ የነገር ቆጭቷችሁ ነገ በኔ ህይወት ነው ቢሆንስ ብላችሁ አስባችሁ የምትደግፏቸው ማትደግፏቸው ሰዎች አላችሁ። ኤርሜላንና አበሸን እና ለማንኛውም ግን ሩታን አለንልሽ፣ ከጎንሽ አለን፣ አይዞሽ እውነታሽ ወጦልሻል፣ ተጋልጦልሻል። ስለዚህ አንቺ የህዝብ ልጅ ነሽ፣ አለንልሽ በሰላም ወልደሽ ተገላገይ እያለን ሁላችንም ድጋፋችን ማበረታታታናችን እንቀጥልበት፣ በቃ እናቋርጥ ለማለት ነው። እንግዲህ አብረሽና ሄርሜላ ሸሸ ገዳሚ እያሉ ነው ያሉት። አብሮ መተኛት ምንም አልቀራቸውም? የምሬን ነው ምላችሁ። በቃ በምን ልስጥ አረ በስማም እንዴት ብዬ ልስጥ አይነት ነገር ነው የምትለውና ሄርሜላ፣ ይሄን ውበትሽን ይዘሽ ጥሩ ኑሮ ብትኖሪበት፣ ለመልካም ነገር ብትጠቀሚበት ጥሩ ነገር ነበር። አንቺ ግን የማይሆን ህይወት ውስጥ ገብተሽ የማይሆን ዝቅጠት ውስጥ ገብተሽ እየጸቀትሽ ነው ያለሽ። ለነገሩ ነገ ልክ እንደ ሩታ እውነት ለመናገር ልንገርሽ፣ ደግሞ እንደ ሩታ ወዝሽ ሲያልቅ ይህ የምታደርጋቸው ነገሮች በቆሳቆስ ምናምን የምትደልዩ ምናምን ነገሮች ሁሉ ነገር ሲያልቁ ሲያበቁ ልክ ስታረግ ረንጅንም ልክ እንደ ሸንኮራ መጦ ይለቅሻል። የምሬን ያኔ ዋጋሽ በቃ በደንብ በቃ ህይወትሽን ታቂዋለች። ለማንኛውም ግን አብርሽም አሁንም የማትመለስ ከሆነ ዛሬ መኪናው ጅምር ነው ያለው፣ ነገ ሊጨረስ ይችላል። አደጋ እንዲያጋጥም አልፈልግም። ክፉን ያርቅ፣ ክፉ አይንካ አንተንም ሩታንም። ግን ደግሞ በዚሁ የምትቀጥል ከሆነ ቅጣቱ ከባድ ነው የሚሆነው። ከፈጣሪ የመጣ ነው ይሄ። ሰው አይደለም፣ ወይ ማንም አይደለም የነካ እሷ ራሱ ወይ ፍሬን በጥሳብ፣ ወይ የሆነ ነገር አርጋ ጎማ ውስጥ፣ ወይ የሆነ ነገር አስጫምራ ስትነዳ ህይወትን እንድታጣ ልታደርግም ትችላለች። በነገራችን ላይ የእውነቴ ነው። አጠገብ ያለው ሰው ሰው አይደለም። ብትጠነቀቅ ለራስ ለህይወት ራሱ ለጤና ራሱ ወደ ፈጣሪ ብትቀርብ ከፈጣሪ ጋር ብትታረቅ የተሻለ ነው። ወደ ሩታ ከቻል ከተመለስ። ካልሆነ ደግሞ ለራስ ጊዜ ውሰድ፣ ከራስ ጋር ተማከር። ያጠፋውን ጥፋት የሰራውን ስህተት ቁጭ ብለህ ለማየት ትችላለ ብዬ ነው ማስበው። ስለነበረን ቆይታ አመሰግናለሁ። ሩታ እየባለሽበት ክፋይን ካሽ በሰላም ወልደሽ ተገላገይ እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ሰላም ቆዩልኝ።